ከእዛ በፊት የአምላክ ባህርይ የነበረው አምላክ የነበረ ነው እንደዛ። ከዛ በፊት አምላክ ነበር የሚለውን የት ጋር ያገኘው? እሺ ጥቅስ ላውጣልህ? አውጣለሁ። ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር የሚለውን አሳ ቆላሲያስ አንድ አስራ ስድስት ቆላሲያስ አንድ አስራ ስድስት ላይ ክፈት። ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር ይላል ወይስ ከፍል የብራውያን አንድ ሦስት ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር ይላል ወይ? ቆላሳስ አንድ የምትባለውን አዳምጥ። ጌታ ሰው እሺ፣ ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር ይላል ማለት እኛውን ከተወለደ በኋላ ነው አምላክ አምላክ እና አባቴ የምለው እንጂ ሳይወለድ በፊት ምንም አልነበረም። ምን ትለዋለህ? ምንም አትለው። እሺ ቆላሲያስ አንድ ላይ ለአንብብልሽ አንብብሽ። ከዛ በፊት ነበረ ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር የሚል ጥቅስ አለ ወይ? እየጠየቅ ሆኖ አሳየንሽ። ቆላሲያስ አንድ አስራ ስድስት ላይ ምን ይላል? እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና ማለትስ፣ ስለ ኢየሱስ የሚያወራ እኮ ነው ያነበብኩልህ። ያለው እኮ ጥያቄውን አዳምጣ። የጌታ ሰው ያው ለጥያቄው መልስ ነው። እሺ የምትሰጠው ዝም ብሎ ጥቅስ ማንበብ አይደለም። ኢየሱስ ክርስቶስ ሳይወለድ በፊት ከድንግል ማርያም አምላክ ነበር ከመወለዱ በፊት አምላክ እንደሆነና ሁሉ ነገር በእርሱ እንደተፈጠረ ማለት ነው። እሱ አለ እኮ አዳም ተን ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር የሚል ጥቅስ አለ አይደል? መጽሐፍ ቅዱስ ላይ እሺ፣ አለ እሺ ያለው ሳይወለድ በፊት ማለት እርሱ ከመምጣቱ በፊት ብት ላይ አይቀልም። ወደ ምድር ከመወለዱ በፊት ከዛ በፊት ሳይወለድ በፊት ነው የሚለው። ተወለደ አይደል እንዴ? ኢየሱስ ክርስቶስ ከድንግል ማርያም ምድር ላይ ነው የተወለደው። እዚህ ቆላሲያስ አንድ አስራ ስድስት አንብብሽ፣ እሺ ምን ይላል? ኢየሱስ ሳይወለድ በፊት አምላክ ነበር የሚል ጥቅስ ነው። ይፈልግ ነው ቃል ነበረ ቀድሞ ነበረ። ቆላሳያስ አንድ አስራ አምስት አንብብሽ ምን ይላል እዚያ ላይ። ኢየሱስ ክርስቶስ ሳይወለድ በፊት አምላክ ነበር የሚላለ አለ። እሺ አንብብ። አንድ አስራ ስድስት ላይም ከፈለክ ዮሐንስ አንድ አንድ አንድ ጥቅስ ንገረና፣ እሱን እናንብብ። የትኛን አንብብ። እሺ አስራ ስድስት ላይ እርሶ የማይታይ አምላክ ምሳሌ ነው ውላል አለቀ። ቆላሲያስ አንድ አስራ ስድስት መጀመሪያ እናንብብ። ኢየሱስ ሳይወለድ በፊት አምላክ ነበር የሚለው። እሺ ስለማን ነው የማውራው? ስለ ኢየሱስ ነው እንበልሽ፣ ችግር የለውም። እሱ ሳይወለድ በፊት አምላክ ነበር የሚለው ቃል የታለ ነው? ጥያቄ ቃሉ ላይ እኮ ይነግራሉ ካሁን እዛ ጋር ብንረዳ ይሻላል የለም እንደዛ አይደለም የእነሱ መረዳታቸው ነው ከዚያ የሚያወጡላቸው ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት ቦታ የለም ግን ከዚያ ላይ ይህን እንረዳለን ብለው የራሳቸውን መረዳት እና ማስረጃ ያደርጋሉ እኔ ከነ አባንድና ለኔና ያ እሺ ቃል በዚህ አምላክ ነው በዚህ ካልተረዳሽ ዮሐንስ አንድ አንድ እንትሽ የለም እዚያ ላይ በፍጹም ኢየሱስ ክርስቶስን ማያነሳው እዚያ ላይ በመጀመሪያ ቃል ነበር፣ ቃል ከእግዚአብሔር ዘንድ ነበር። ቃል ቃል ሥጋ ሆነ ይላል እኮ ማለት ነው ማለት ነው። ቃል ሥጋ ሆነ ይላል። የኢየሱስ ክርስቶስ መወለድን እኮ ቃሉ ነው። ተቀይረው ተቀይረ የሚል ቃል አለ እዚያ ላይ ቃል ሆነ ይላል ያው ቃል ንበረ ከዛ ሲገሆን እሺ አንደኛ ተቀየረ ሆነ ነው የሚለው ሁለተኛ ስጋ ምን ነው ፈጣሪ ነው ፍጡር ሆነ አዎ አዎ ፈጣሪ ነው ፍጡር ስጋ ፈጣሪ ነው ፈጣሪ ነው ፍጡር ሊሆን ይችላል። ፈጣሪም ሊሆን ይችላል። ሁለቱም ፈጣሪም ፍጡርም ሊሆን ይችላል። እስኪ እንደሚሆን ማስረጃ ስጠን። እስኪ ማለት እኮ የእግዚአብሔር ሀሳብ አይመረመርን ታረን እንዴት እንወቅት አዳ ካልመረመርን ሁሱ አሁን አሁን እሺ እሺ ፈጣሪ ይገላል ያደ ናሪሽ ለምንድን ነው የምገለው የሚገለው ትላለህ ማግሪ ተመስል ነው እናውቃለን የህይወት የተሰጠን ጊዜ ሲያልቅ እንደምንሞት ሁላችንም እናውቃለን የዛኔ ይወስደናል ፈጣሪ ይቀለናል አሁን ግን ኢየሱስ ክርስቶስ ቃለም ስጋ ሆኖ ሲል ጊዜ ስጋ ምንድን ነው ስጋ ፈጣሪ ነው ፍጡር እሺ ኢየሱስ ክርስቶስ አምላክ እንዳለው አመንክ። ለማንኛውም አንደኛ ስውሰድሽ በቃ ኢየሱስ ክርስቶስ ያው እግዚአብሔር የተገለጠበት ነው። ሲጋ ማለት እግዚአብሔር በዛ የተገለ- ጎበዝ ጎበዝ። አሁን መጀመሪያ ምንም ነገር ሳይፈጠር እግዚአብሔር ነበረ። ያ ቃል ነው። እርሱ መጥቶ እኛ ለማዳን ስጋ ሆኖ መጣ። ጎበዝ ያልከኝ ለምኑ ነው? ዝም ብዬ እኮ ያለፍኩ ሆኖ ለጥያቄው እየመለስኩ። ጎበዝ ም ብትለው ለምኑ ነው ልጄ? ጎበዝ ም ብሎ በቃ። አሁን አንተ ቃል መጀመሪያ ኢየሱስ እንደሆነና አሁን ስጋ ሆኖ ለኛ እኛ ለማዳን በመምጣቱ ነው እኔ እንደዛ ያልከኝ ጎበዝ ያልከኝ ከኢየሱስ ክርስቶስ በመምጣቱ ነው። ጎበዝ እያልከው ኢየሱስ ክርስቶስ ቃል መጀመሪያ ነበረ ከዛን ስጋ ሆነ እኛ ለማዳን ማለት ነው። ከምንድን እንደሚያድነ ጎበዝ ጎበዝ አሁን ከኃጢአት ማለት ነው። ከየትኛው ኃጢአት ኃጢአት እንዳሰራ ሊያደርግህ ነው ወይስ ምንድን ነው? አዎ መጀመሪያ የኃጢአት ቀንበር ስር ነበርክ ኃመጣ ስር ነበርክ የትኛው ኃጢአት ቀንበር ስር የትኛው ስጋዊ ኃጢአት ስጋዊ ኃጢአት የኃጢአቱ አይነት ምንድን ነው የሰራኸው ኃጢአት የትኛው ኃጢአት ቀምበር ስር ነበርክ በለኝ እስኪ የትኛውን ኃጢአት አንድ ለፈጣሪ አለመታ